ሰላም እንደምን አላችሁ? ውድ የዚህ ቻናል ተከታታዮች፣ በዚህ ዝግጅት ስለ ጥርስ መቦርቦር በተለይ ደግሞ ጣፋጭ የሚያበዙ ሰዎች ወይም ደግሞ ጣፋጭነት ያላቸው ምግቦችን እንዲሁም ደግሞ ፈሳሾችን በአብዛኛው የሚጠቀሙ ሰዎች የጥርስ መቦርቦር ችግር ይገጥማቸዋል። እነዚህ ምግቦች ከጥርስ መቦርቦር ጋር ምን አይነት ግንኙነት አላቸው? እንደዚህ ውስጥ ደግሞ የጥርስ መቦርቦር እንዳይፈጠር መደረግ የሚችሉ ነገሮች አሉ ወይ? በዚህ ዝግጅት ነግራችኋለሁ። አንድ ሰው በተለይ የአመጋገብ ሁኔታው ከጥርስ መቦርቦር ጋር ወይም ደግሞ ከአፍ ውስጥ ጤና ጋር ቀጥተኛ የሆነ ግንኙነት አለው። በተለይ በውስጣቸው ከፍተኛ የሆነ የስኳርነት ይዘት ያላቸው መጠጦች እንደዚሁም ደግሞ ምግቦች ለጥርስ መቦርቦር ከፍተኛ የሆነ አስተዋጽኦ ያደርጋሉ። ይሄ በተለይ ሰዎች በቀን ውስጥ በተደጋጋሚ እነዚህን ምግቦች የሚመገቡ ከሆነ እንደዚሁም ደግሞ እነዚህን መጠጦች የሚጠጡ ከሆነ የጥርስ መቦርቦር ሁኔታ ወይም ደግሞ የጥርስ መቦርቦር የመከሰት እድሉ በጣም እየሰፋ ይመጣል። በነገራችን ላይ ጣፋጭ ምግቦችን መመገቡ ወይም ደግሞ ጣፋጭ ፈሳሾችን መጠጣቱ ብቻውን የጥርስ ኢንፌክሽን ወይም ደግሞ የጥርስ መቦርቦርን አያመጣም። ነገር ግን ከዛ በኋላ ወይም ደግሞ ከተመገብን ወይም ደግሞ ከጠጣም በኋላ ያለው ጥንቃቄ ወይም ደግሞ የሚደረጉ የአፍ ንጽህና ሁኔታዎች ላለው ችግር ወይም ደግሞ ሊከሰቱ ለሚችሉ ችግሮች ሊዳረግ ይችላል። አንድ ሰው የሚበላው ወይም ደግሞ የሚጠጣው ነገሮች በብዛት የአሰር አይነት ምግቦችን ወይም ደግሞ በውስጣቸው ከፍተኛ የሆነ የፋይበር ይዘት ያላቸው ምግቦች፣ በተለይ እነዚህ ምግቦች የአፍ ንጽህናን በመጠበቅ እንደዚሁም ደግሞ አጠቃላይ ጤናን በመጠበቅ ከፍተኛ የሆነ አስተዋጽኦ አላቸው። እነዚህ ምግቦች በነገራችን ላይ አጠቃላይ ለሰውነታችን ጤና እንደዚሁም ደግሞ የምግብ የመፈጨት ሂደትን ማፋጠን እንደዚሁም ደግሞ ምግብን በተደጋጋሚ እንዳንበላ በማድረግ ይታወቃሉ። እነዚህ ከፍተኛ የሆነ የአሰር ይዘት ያላቸው ምግቦች እንደዚሁም ደግሞ ለጥርስ ጤናም ከፍተኛ የሆነ አስተዋጽኦ አላቸው። አንደኛ ጥርሳችን ላይ ከበላን ከጠጣም በኋላ የሚለጠፉ ነገሮች እንዳይኖሩ የአሰር ምግቦች ከፍተኛ አስተዋጽኦ ያደርጋሉ። ሁለተኛ ደግሞ እንደዚሁ ፍሪኩንት የሆነ ወይም ደግሞ ቶሎ ቶሎ ምግብ እንዳንበላ ወይም ደግሞ አንዴ ከበላን በኋላ ለረጅም ጊዜ እንድንቆይ የሚያደርጉ የምግብ አማራጮች ናቸው። እንደዚሁ እነዚህ ምግቦች እንዳሉ ሆነው በተጨማሪም ደግሞ ፕሮቲን ምግቦች ወይም ደግሞ ፕሮቲን ይዘት ያላቸው ምግቦችን መመገብ ለጥርስ ጤና በጣም እጅግ ወሳኝነት አላቸው። በተቃራኒው ግን በውስጣቸው ከፍተኛ የሆነ የስኳርነት ይዘት ያላቸው ምግቦች እንደዚሁም ደግሞ ፕሮሰስ የተደረጉ ወይም ደግሞ በፋብሪካ የተቀነባበሩ ምግቦች፣ ጣፋጭ፣ ቸኮሌቶች እንደዚሁም ደግሞ ከረሜላዎች ለጥርስ መቦርቦር ወይም ደግሞ ለጥርስ ኢንፌክሽን የመዳረግ እድል አላቸው። አንድ ሰው ስኳርነት ይዘት ያላቸው ምግቦችን ወይም ደግሞ መጠጦችን ከተጠቀመ በኋላ ጥርሱን ወዲያውኑ ማጽዳት ካልቻለ በቀላሉ እነዚህ ጣፋጭነት ይዘት ያላቸው የካርቦሃይድሬት ምግቦች በባክቴሪያዎች ይወረራሉ። እነዚህ ባክቴሪያዎች እነዚህን ምግቦች የሚወዱ ወይም ደግሞ እነዚህን ምግቦች የሚመገቡ ናቸው። እነዚህን ምግቦች ከተመገቡ በኋላ የእነሱ ምግብ ወይም ደግሞ እነዚያ ምግቦች ከተመገቡ በኋላ ወደ አሲድነት ይቀይራሉ። ከነዚህ አሲዶች መካከል ላክቲክ አሲድ ብለን የምንጠራው አሲድ በአፍ ውስጥ በከፍተኛ ደረጃ ሊመረት ይችላል። ይሄ ላክቲክ አሲድ ነው ጥርስ እንዲቦርቦር ወይም ደግሞ እንዲሳሳ የሚያደርገው። ይሄ አሲድ በቀላሉ ኢናመል ብለን የምንጠራውን ወይም ደግሞ ለስላሳ ያልሆነው ወይም ደግሞ ጠንካራ የሆነውን የጥርሳችን ክፍል በተደጋጋሚ ይሄ አሲድ ሲያገኘው፣ እየሳሳ ወይም ደግሞ ዲሚኔራላይዜሽን ብለን የምንጠራው ሁኔታ እንዲከሰት ያደርጋል። ይሄ ታዲያ በቀላሉ ሰዎች ረጅም ጊዜ እስኪፈጅ ወይም ደግሞ ምልክቶችን ጥርሳቸው ላይ እስኪያዩ ህመም ላይኖራቸው ይችላል። በጣም ብዙ ሰዎች ከሚቸገሩበት ነገሮች መካከል በአብዛኛው ሰዎች የጥርስ መቦርቦር እየገጠማቸው እንደሆነ ላያውቁ ይችላሉ። በተለይ የጥርሳቸውን ሁኔታ፣ የአፋቸውን ሁኔታ የማይከታተሉ ሰዎች ጥርሳቸው እየተቦረቦረ እንደሆነ ላያውቁ ይችላሉ። በአብዛኛው የጥርስ ሁለተኛው ክፍል ወይም ደግሞ ዴንቲን ብለን የምንጠራው ክፍል ሲቦርቦር ነው የህመም ሁኔታዎች የሚከሰቱ። ስለዚህ ኢናመል ብለን ምንጠራው የጥርሳችን ክፍል ወይም ደግሞ የላይኛው ወይም የጥርስ ክፍል ሙሉ ለሙሉ እስኪ ቦረቦር ድረስ ምንም አይነት ህመም ላይኖር ይችላል። ስለዚህ ብዙ ሰዎች የጥርስ መቦርቦር እንደመጣባቸው ወይም ደግሞ እየተከሰተባቸው እንደሆነ ላያውቁ ይችላሉ። በተለይ ወደ ጥርስ ሕክምና ሄደው የጥርስ ሕክምና ክትትል የሌላቸው ሰዎች፣ እንዲሁም ደግሞ የአፍ ንጽህናቸውን በየቀኑ የማያጸዱ፣ እንደዚሁም ደግሞ አፋቸውን ወይም ደግሞ ጥርሳቸውን በመስታወት የማይመለከቱ ሰዎች የጥርስ መቦርቦር እየተከሰተባቸው እንደሆነ ላያውቁ ይችላሉ። እንደዚሁም ደግሞ እንደዛም እያደረጉ የጥርስ መቦርቦር ሊመጣ ይችላል። ቅድም እንዳልኳችሁ በተለይ ከአፍ ንጽህና አያያዝ ጋ በጣም ብዙ ሰዎች ሊቸገሩ የሚችሉባቸው ነገሮች አሉ። ለምሳሌ የጥርስን ብሮሽ ብረሽ የማድረግ ቴክኒክ አለማወቅ፣ እንደዚህም ደግሞ ጥርስን ፍሎስ ማድረግ ወይም ደግሞ በጥርስ ክር ወይም ደግሞ በውሃ ፍሎስ ማድረግ ማጠብ እንደሚቻል የማያውቁ ሰዎች በቀላሉ የጥርስ መቦርቦር ሊገጥማቸው ይችላል። ያ ማለት እያጸዱ ወይም ደግሞ ፍሎስ እያደረጉ ማለት ነው። ስለዚህ ወደ ክሊኒክም እንደዚሁ በመምጣት ይሄ ችግር እንዳይፈጠር ቼክ ማድረግ ያስፈልጋል። አንድ ሰው በእነዚህ አመጋገቦች ምክንያት የጥርስ መቦርቦር ሊመጣበት ይችላል። በተለይ እነዚህ ምግቦች በተደጋጋሚ መመገብ፣ እንደዚሁም ደግሞ እነዚህ ፕሮሰስ የተደረጉ ምግቦች በውስጣቸው ከፍተኛ የሆነ የስኳርነት ይዘት መኖሩ፣ እንደዚሁም እነዚህ ምግቦች ደግሞ በተደጋጋሚ መመገብ በራሱ ለጥርስ መቦርቦር ይዳርጋል። ስለዚህም ነው ለምሳሌ በብዛት ሰዎች አፋቸው ውስጥ ምግብ ይዘው የሚውሉ ሰዎች ጥርሳቸው የመቦርቦር እድሉ በጣም ሰፊ ነው። ይሄ በተለይ በጥናት የተደገፈ ነው። ለምሳሌ በቀን ውስጥ አራት አምስት ጊዜ የሚመገቡ ሰዎችና እንደዚሁም ደግሞ በቀን አንድ ጊዜ ወይም ደግሞ በቀን ሁለት ጊዜ የሚመገቡ ሰዎች እኩል የጥርስ መቦርቦር ሂደት አይኖራቸውም ወይም ደግሞ ተጋላጭነቱ አይኖራቸውም። በተለይ በብዛት በቀን ውስጥ ስኳርነት ይዘት ያላቸው ምግቦችን እንደዚሁም ደግሞ በቀን ውስጥ አራት አምስት ጊዜ የሚመገቡ ሰዎች በቀላሉ ጥርሳቸው የመቦርቦር እድሉ ይኖራል። እንደዚሁም በቀን ውስጥ አንድ ጊዜ ወይም ደግሞ በቀን ሁለት ጊዜ የሚመገቡ ሰዎች የጥርስ የመቦርቦር እድል በጣም አናሳ ነው። ስለዚህ ስኳርነት ይዘት ያላቸው ምግቦችን መመገብ እንደዚሁም ደግሞ እነዚህን ምግቦች በተደጋጋሚ መመገብ የጥርስ መቦርቦር በጊዜ ሂደት ሊያስከትል ይችላል። አንድ ሰው እነዚህን ምግቦች የሚመገብ ከሆነ ወይም ደግሞ እነዚህን ምግቦች የሚወድ ከሆነ ማድረግ ያለበት ነገር አለ። ይሄ ማለት የጥርስ መቦርቦር እንዳይመጣ ወይም ደግሞ የጥርስ መቦርቦር ካለ ሂደቱ እንዲዘገይ ለማድረግ ያስችላል። የመጀመሪያው እነዚህን ምግቦች እንደተመገበ በውሃ አፉን ማጽዳት ወይም ደግሞ ተጉመጥምጦ መጥፋት ይኖርበታል። ይሄ ስኳርነት ይዘት ያላቸው ምግቦች በባህሪያቸው ጥርስ ላይ የመጣበቅ ወይም ደግሞ የመለጠፍ ባህሪ ያላቸው። ይሄ አንደኛ እናንተ የምታዩት ወይም ደግሞ በምላሳችን ስንዳስሰው ጥርሳችን ላይ የተለጠፈ ነገር መኖር ነው። ሌላው ደግሞ በማይክሮስኮፕ ደረጃ ወይም ደግሞ በዓይናችን ልናየው የማንችለው ደረጃ፣ እነዚህ ተለጣፊ ምግቦች ወይም ደግሞ ተለጣፊ የካርቦሃይድሬት ቅንጣቶች በቀላሉ ባክቴሪያን የሚሰበስብ ኃይል አላቸው ወይም ደግሞ የማጣበቅ ኃይል አላቸው። ስለዚህ እነዚህ ምግቦች አንድ ሰው ከተመገበ በኋላ ወዲያውኑ አፉን በውሃ ማጽዳት እነዚህ የተጣበቁ ምግቦች በቀላሉ ከአፋችን ውስጥ እንዲጠፉ ወይም ደግሞ ወሻውት እንዲደረጉ የማድረግ ድሉን ይፈጥራል። እንደዚሁም ደግሞ ባክቴሪያዎች እዛ ቦታ ላይ መጥተው ቢሰበሰቡም በውሃ አማካኝነት እንዲጠረጉና ከዛ ቦታ ላይ እንዲነሱ የማድረግ ድሉን ይፈጥራል። ሌላው ደግሞ የአፍ ንጽህና ወይም ደግሞ የጥርስ ንጽህና አጠባበቅን ማሻሻል ያስፈልጋል። በተለይ ቅድም እንዳልኳችሁ እነዚህ ምግቦች የሚያበዛ ሰው ወይም ደግሞ አብዝቶ የሚመገብ ሰው እንደዚሁም ደግሞ እነዚህን ምግቦች መጠናቸውንም እንደዚሁም ደግሞ ፍሪኩንት ማድረግ ወይም ደግሞ በተደጋጋሚ መመገብ እነዚህን ምግቦች እንደዚሁም መምረጥ ከፍተኛ የሆነ የስኳር መጠን በአፋችን ውስጥ እንዲኖር ያደርጋል። ስለዚህ እነዚህን ምግቦች ለማጽዳት ወይም ደግሞ ለማንሳት ጥርስን መቦረሽ እንደዚሁም ደግሞ ፍሎስ ማድረግ በጣም እጅግ አስፈላጊ ነው። አንድ ሰው ጥርሱን ሁል ጊዜም እንደምለው ብረሽ ሲያደርግ ወይም ደግሞ ሲቦርሽ ሁለት ደቂቃ መውሰድ መቻል አለበት። ስታንዳርድ የተቀመጠው አንድ ሰው የላኛውን የመንጋጋውን ጥርሶች እንዲሁም ደግሞ የታችኛውን የመንጋጋ ጥርሶች ሙሉ ለሙሉ አጽድቶ እስኪጨርስ ሁለት ደቂቃ መፍጀት መቻል አለበት። እንደዚሁም ደግሞ የሚጠቀሙ ብርሾች ስስ መሆን መቻል አለባቸው፣ እንደዚሁም ደግሞ በየሁለት ወሩ መቀየር መቻል አለባቸው። በተጨማሪም ፍሎስ ማድረግ ወይም ደግሞ በጥርስ ክር ጥርስን ማጽዳት መረሳት የለበትም፤ ምክንያቱም የጥርሳችን አርባ ፐርሰንት የሚሆነው ክፍል በብሩሽ መጸዳት የማይችል ወይም ደግሞ የጥርሶች ንኪኪ ያለበት ቦታ ነው። ይህን ከጥርስ ጋር ጥርስ የሚነካካበትን የብሩሽ ወይም ደግሞ ብሪስትሎች ገብተው እዛ ውስጥ ማጽዳት ስለማይችሉ ፍሎስ በማድረግ ወይም ደግሞ በክር በማጽዳት ችግሩን ማስቀረት ወይም ደግሞ ማዘጌት ይቻላል። እንደዚሁም ደግሞ ወደ ጥርስ ክሊኒክ በመምጣት ያሉ የጥርስ እንዲሁም የአፎስ ችግሮችን በሐኪም በማሳየት እንደዚሁም ደግሞ በተለይ አንድ ሰው የጥርስ መቦርቦር ከጀመረው፣ የጥርስ መቦርቦር በነገራችን ላይ መቆም አይችልም። ቀጣይነት ያለው ችግር ነው። ስለዚህ ብዙ ሰዎች ኤክስፔክት የሚያደርጉት ወይም ደግሞ የሚያስቡት ጥርስ ከተቦረቦረ በኋላ በጊዜ ሂደት ይመለሳል ብሎ የማሰብ ሁኔታ አለ። ጥርስ አንዴ መቦርቦር ከጀመረ ይቀጥላል። ስለዚህ ይህንን ማስቆም ስለማይቻል በሕክምና ወይም ደግሞ በጥርስ ሙሌት እንደዚሁም ደግሞ የሕመም ደረጃው ከሙሌት ያለፈ ከሆነ በስር ሕክምና ያንን ጥርስ ማከም ያስፈልጋል።